በመጀመር አላ ስብሓን ተላ ተስስ ላበቃ ጌታ ምስጋና ይገባው አልሐምዱሊላህ ረብልዓለሚን። በመቀጠል ውድና የተከበራችው ቤተሰቦች አይቃየ እንግዲህ ታድጎ በተደረገ በአንድ አመት ገብቷል ሀገር ማለት ነው። ደስ ብሎኛል። እንኳን ደስ አላቸው። ውድ እህትና ወንድሞች አብሽሪ ይደርሳል። አብሽሪ አይዞሽ፣ ምንም አይሆንም መቃሽ ብላችሁ ተረጋች ይ ተጎኔ የሆናችሁ በሙሉ ጀዛ አክሞላው ከደን ከልግባ። አመሰግናለሁ። ሁላችሁም እንደ እኔ ታርጓርጋችሁ የቆየባችሁ የዘገየባችሁ በሙሉ እህትና ወንድሞች ትኖራላችሁ፣ ተስፋ አደርጋለሁ። አብሽሩ ኢንሻላህ ዶአ አድርጉ። ባላ ፍቃድ ደግሞ እናንተም ደርሶላችሁ አብረን የንደሰት ይሆናለ ብዬ ተስፋ አደርጋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ሰላም ነኝ፣ አልሐምዱላህ። ጠፍቼ ነበር ማለት ነው፣ ብቅ ብያለሁኝ። ለሁሉም ነገር አልሐምዱላ በደስታ ብቅ ብያለሁ ማለት ነው። ከሀሳብ ከጭንቀት ወጥቼ ዕቃዬ በአንድ አመት ሀገር ገብቶልኛል እና በጣም ነው ደስ ያለኝ። እህቶች፣ ውድ የሀገሬ ልጆች እናንተም ደግሞ የላካችሁ ወራት ያስቆጠረባችሁ የዘገየባችሁ ትኖራላችሁ ብዬ ተስፋ አደርጋለሁን። ወድ ቤተሰቦች እንግዲህ ማለት ነው ያው መግቢያ ላይ ገልጽላቸዋለሁ ዕቃ የላኩት አንድ አመት እንግዲህ እኔ የማስተላልፈው ቢኖር ታርጎ እናደርጋለን ላላችሁ ለእህት ወንድሞቼ ሁላችሁም ቤተሰቦቼ፣ ቪዲዮ ለምትመለከቱ ሁላ መልእክቴ ታርጎ እናደርጋለን ብላችሁ ያሰባችሁ ካላችሁ ባታረጉ ነው እኔ የማስበው። የምለው የማስተላልፈው መልእክት የተሻለ ነው። ብዙ ውጣ ውረድ ብዙ ጭንቀት ብዙ ሀሳብ አለው ማለት ነው። ሀይገትን ታርጎ ሊከው ደረሰላቸው ሲባል ኖርማሊ በቃ ምንም አይነት ቦታ አንሰጠውም። ያኔ በቃ ሄዶ በሰላም በቃ በፍጥነት የሚሄድ ብዙ ነገሮች መንገድ ይገጥሙታል ብለን ምንም በፍፁም እምናስብ አይደለንም። በጣም ቀላል እንደራሲ ራሲ ማለት ነው ስንቢል፣ በጣም ምንም ማድረግ አላሰብኩም ነበረ ማለት ነው። ያው ግን ሲገቡበት ሁሉም ነገር እንዳሰባችሁ ሳይሆን አላህ ሱብሃነሁ ወተዓላ እንደፈቀደ፣ እሱ እንዳለው ነው የሚሆነው። እና በጣም ከባድ ነው ተምላችሁ በላይ በጣም ብቻ ያው እንግዲህ የሰው ላ መጨረሻው ሲያምረው እና አላህ ሱብሃነሁ ወተዓላ መጨረሻን ያሳምር ሌቤላችሁ ድ አድርጉላችሁም ምናልባይ የላካችሁ የዘገየባችሁ ትኖራላችሁ፣ አስባለሁ ማለት ነው። ግን ወደፊት ልናደርጋለን እንገዛለን ለምትሉትና ወንድሞቼ ቢቀርባችሁ እላለሁኝ። አገራችሁ አስገዙ። አገራችን ሁሉም ነገር አለ። እዚህ አረብ ሀገር አስሊ ነው ምናምን ይሄ መሸወድ ነው። የራሳችን ሀሳብ ነው ነው የምለው ሀቂቀትን ማለት ነው። እናንተ ገንዘባችሁን ታወጣችሁ አስሊ አልቷል። ምክንያቱም ትየትኛውም አረብ ሀገራት ኢትዮጵያ ታስገባለ ይቃዋ ማለት ነው። ሲቀጥል ያው እንግዲህ በታርጎ ዙሪያ ይሄ ይሄ ይጠቅማችኋል፣ ይሄ እና ታርጎ ይሄ ይጎዳችኋል ለማለት አይደለም የመጣሁት ዛሬ። እቃዬ ስለገባ በሰላም አልሐምዱሊላ፣ ደስ ብሎኛል። እንኳን ደስ አለሽ እያላችሁ እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደምታዩት ተስፋ አደርጋለሁ። እንሻላ በተረፈ እንግዲህ ማለት ነው እንዴት ታርጎ አሳሳቢ ነገር የለም ማለት ነው። እኔ ደግሞ ታላስበው በቃ እንደዚህ ጸጥጥበው ብቻ ተዋር እስከ አስራአራት በዛው ባሉበት ይገባል ብዬ ነበር ያሰብኩት እና ቤት ያለን ነገር ትንሽ አልል ትልቅ ይረፋል እስከመገናኛህ ማለት ነው። ጥንቃቄ ራሱ ማድረጉ ጥሩ ነው። አንዳንድ ነገሮች እንደዚህ ለምትረቱ ቡህቶች ብትይዙ ብዬ ነው የማስበው። የሆነ ነገር እንኳ ቢገጥም አይሻው እንጂ ትጽናናላችሁ። የምሬን ነው የምላችሁ፣ ትጽናናላችሁ። እንደ ታሁን በኋላ አነኔ ሊገዛ ነው ወይስ ባዶነት የተሰማ ምንድን ነው? ጋራ አትጋቡ። ምንድን ማለት ነው? ይህንንም ላስታውሳችሁ እወዳለሁ። ምናልባት ገዛስታችሁ ጨርሳችሁ ታድጎ ልታደረጉ የፈለጋችሁ ሰዎች የምትወዷቸው የምታስፈልግ ያው ሁሉም ያስፈልገናል፣ ምንወደዋለን። ወላኪን ደግሞ ይህን ነገር ስሄድ አብሬ ይዤው ይሄዳል ብላችሁ ብታስቀምጡ በጣም እመክራለሁ። እዚህ ላይ አጥብቂ ማለት ነው፣ አጥብቄ ምልክት አስተላልፋለሁ። እንደ እኔ ልቅምቅም መርጋጭ ትንሽ አይደል ትልቅ አይደል፣ እባክህ ትልኩ እላለሁ። እንግዲህ ለተዘጋጃችሁ ተዘጋጃቸው እህቶች ነው የምለው እና ያው በአየርም እንግዲህ አርባ ስድስት ኪሎ ይሄዳል ሁለት ሻንጣ አከፍሎ ሀያ ሶስት ሀያ ሶስት ይላሉና ያንን ነገር አስባችሁ ብታስቀሩ እላለሁኝ። በተረፈ እንግዲህ አዲስ አስባችሁ አዲስ ደግሞ ገና ገዝተ ስ ቶች በላችሁበት የዓለም ዳርቻ ሰላማችሁ በስጥ ተረፍ ይበልልኝ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብል ያለው እናንተን ሁላችሁም ኢትዮጵያ ሀገራችን ሰላም ያደርግልን። ለኢትዮጵያ ለሀገራችን ሰላሙን ያስፈልልን እያላችሁ ሙስሊም እህትና ወንድሞች ዳዋ አድርጎ እንዲሁም ክርስቲያን ወገኖች ሁላቸውን በየሃይማኖታችን ጸሎት አድርጎ ዝረን ዝረን መግቢያችን ሀገራችን ነው። ለሰው ልጅ ሰላም ነው ከምንም በላይ ማለት ነው። ቢበላም፣ ቢጣጣም፣ ቢታጣም ሰላም ካለ ሁሉም ነገር ትርፍ ነው። ሁሉም ነገር ሙሉ ነው ማለት ነው። በየሀገራችን በያለንበት ያ ዩቱብ ዳርቻ ሆናል። ለኢትዮጵያ ሀገራችን ከማና ድር ቅድ ቤተሰቦች ሀገራች ለቤት አዲስ የሆናችሁ ሰብስክራይ ማድረጋችሁን አትርሶ፣ ላይክ እያደረጋችሁ ሀሳብ አስተያየት ካለ የምጠይቁት ነገር ካለ እመልሳለሁ። ኮሜንት አያለው ኮሜንት አስቀምጡልኝ። በመቀጠል ደግሞ ምንድን ለማለት ነው የምፈልገው ብስምላህ ጠፋብኝ። እንሻአላ በመቀጠል ማለት የምፈልገው ደግሞ ከሀረብ እቃዎችን ማለት ነው ጥንቃቄ አድርጉ። ከሐረብ እቃዎችን ስትገዙ ጥንቃቄ አድርጉ። አንድ አይነት ሁለት ሁለት አታርጉ ማለት ነው። የዚ ፐርሚሽን በኔ ሳይሆን እሳምቻለሁ እንደዚህ ፐርሚሽን ላይ ሁለት እቃ ሆነ አንድ አይነት፣ ለምሳሌ መፍጫ ሁለት መፍጫ ወይም በቃ የተለያዩ ነገሮችን ሁለት ሁለት አታድርጎ ነጠራ ነጠራ ብታረጓቸው የተሻለ ነው። ይሄ በተግባር ሳላየው የሰማሁት ነው ማለት ነው። ከኔ በላይ ግን መረጃ ለምታውቁ ለምትሰሙ ደግሞ ብታሳስቡ ብታሳውቁ ይጠቅማል። ያላችሁትን ብታካፍሉ የተሻለ ነው። ብድግ ብለን ታርጎ ስናደረግ እኔ ምንም መረጃ የለኝም ነበር። ታርጎ ሳደረግ ያኔ ታርጎ ይላካል፣ ስልክ ይደርስላቸዋል የሚለው ነው እንጂ ይሄ እንደዚህ ነው፣ ይሄ ቢሆን እንደዚህ ነው። ፍርሜሽ ራሱ ማጣራትና መስማት ጥሩ ነው፣ ጠቃሚ ነው። እኔ ግን እንደዛ አልነበር የሚያረኩት። ወላኪን አልሐምዱላ ረብልዓለሚን አላህ ስብሐነ ተዓላ ሽኩር መስጋና ለእሱ ይገባ። አልሐምዱላ እንደዚያ ሆኖ በሰላም ገብቶልኛለ። አንድ አመት ተቆየ በኋላ ማለት ነው አልሐምዱሊላህ። ደስ ይላል መጨረሻው ሲያምር፣ ያለፋችሁበት ውጤት፣ የሶብር ውጤት ፍሬው በጣም ይጠማል ማለት ነው ደግሞ እድሜ የጤና ሰጥተው በሰላም ሀገሬ ገብቼ የምደሰትበት የምጠቀምበት ያድርገኝ ያድርግሽ እያላችሁ አድርጉልኝ። እንሻላ ይህቲ ወንድም አይደርሳለ በየላችሁበት የዓለም ዳርቻ እናንተንም አላህ ይጠብቃችሁ ያሰባችሁትን ያለማችሁትን ፈጣሪ ያሳክቶላችሁ። አሳክቶል ደሞኛ ነው ለሀገራችን ያብቃን እላለሁ። ሰው እጅ እንሻላ ጀዛኩም አላሁ ከይረን ሁላችሁንም ከልብ አመሰግናለው። ስለምታበረ ብታትም የገባች አብሽሪ ጠንክሪ ለምንድን የምትጠይፉ ለምትሉ በሙሉ አመሰግናለሁ። ክበሩልኝ። ከእንግዲህ በኋላ እንሻላ አልጠፋም ብዬ ተስፋ አደርጋለሁ። አልጠፋም እንሻላ። በቻልክታቄ ብቅ ብቅላለሁ። ሰዎቹ አስባለሁ። በተረፈ ወዳችኋለሁ፣ እከብራችኋለሁ። የሀገሬ ልጆች ሰላማችን ይስጥ፣ ተበት ይበል፣ ሀገራችን ሰላም ያድርግልን። ሰላም ይገበል። ውድ ቤተሰቦች በድጋሚ ላይክ እያደረጋችሁ፣ ሼር እያደረጋችሁ ቪዲዮን ጀምሩት፣ በአክብሮት እጠይቃለሁ። ቪዲዮውን እስከ መጨረሻዊ ልኝ ማለት ነው ቪዲዮ ስታዩ እስከ መጨረሻው ሁሉ ሰዓትም ይጠቅመኛል። ሁሉም ነገር ማለት ነው፣ እይታ ብቻ አይደለም። ገብታችሁ መልእክቴን አዳምጡት እላለሁ። ወደ ቤተሰቦቼ መልእክት ስታዳምጡ ጠቃሚ ነገሮች ታገኙበታላችሁ እየተስፋ አደርጋለሁ። ገብታችሁ ላይክ፣ ኮሜንት አርጋችሁ አትጡ። ወደ ቤተሰቦቼ ሁላችንም ጠቃሚ አይደለም ይሄ ነገርና እስከ መጨረሻው ቪዲዮውም በአክብሮት እጠይቃለሁ እንድታዳምጡት ሀገራችን ይሁን በሰላም አላህ ያስገባል ሀገራችን ገብተን ደግሞ የምንደሰትበት ረጅም እድሜት ጤና ጋር ይስጠን ርዝቃችን በኢትዮጵያ በሀገራችን ከቤተሰባችን ጋር ይክፈትልን ያለው የሁልጊዜም ዱአይ ምኞቴ ነው እና አብሽሮ አይዟችሁ ውድ ቤተሰቦች አይዟችው፣ የላጋች ቶች የተጨናነቃችሁ አይዟችሁ። እንሻላ አላ ስብን ታላ እንግዲህ በከድ ነገር ያበሰራችሁ የእናንተ ደግሞ ደስታና በስርዓት ያቅርብላችሁና ደስታችሁን የምንሰማ ያድርገን እላለሁኝ። ሁላችሁንም ለተጨነቀው በሙሉ አላ ፈረጃውን ያምጣልን እና ብሽ ፍርለኝ እላለሁኝ ከዚህ በላይ እንግዲህ ምንም ማለት አልችልም። እኔ በጣም ደስ ይለኛል። በጣም ተምራችላል። የሰው ደስታ የሚያስደስታችሁ የሰው ደስታ ያስደስታችኋል ብዬ አስባለሁ። ሁላችሁም ኮሜንት ላይ ይገባችሁ ማሻላ እንኳን ሰላም ደረስልሽ ብላችሁ ደስታችሁን እንደምታገልጽልኝ ተስፋ ረጋለሁ ማለት ነው። የሰው ደስታ ያስደስታችሁ ተስፋ ረጋለሁ ማለት ነው።

አይቀርብልንም እና ያልፈንበት የላባችንን አላህ ሱብሃነ ወተዓላ ሁልጊዜም ከኛ ጋር ነው፣ ከደም ከሙስፋሮች ጋር ነው። እስን የምንለምን እስን የምንዘክር ያድርገን እንጂ ማለት ነው ኢንሻላህ። አላህ ያገራለን እና አይዟችሁ፣ በድጋሚ በደግሚ የሚመች ነገር ይደርሳል። ቃቸው አይቀርባችሁም። እነሱም ደግሞ የምልኩልን ሰዎች ላጀዛቸውን ይክፈላቸውና ኃላፊነታቸውን በትግል ይጓጣሉ ብሎ ተስፋ አደርጋለሁ። ሀቂቃ ያ ብዙ ትግል ያ ያም ሁነቱን በሰላም ገብቶልኛል። ሊቃሄ አልሐምዱሊላ የስ ኃላፊነት መቀበል የስ ጎበዝ ነው አደንቀዋለሁ በዚ አጋጣሚ አላጅዛን ክፍለው የሚሰራን ስራ ላይ እኔ ሀቂቀት እንደተያዘ ይገባል ነበረ በጣም ነበር ከብዶኝ ነበር ላኪን አላ